ለፍቅርዬና ለቡሪክ አንድ አይነት ልብስ ማች ፌመስ የሚል ማለት ነው። ማነው ገዝቶ የላከው? እውነቴን እኮ ነው። የደመቁ በጎች ናችሁ እንዴ ማለት እናንተ ሰላም አትፈልጉም? ባይዘ ወይ ማለት ነው ሰላም አይወድላችሁም እና እናንተ ናችሁ እንዴ የላካችሁት? የደመቁ በጎች እውነት ማለቴ። ግራ ገባኝ እኮ የፍቅርዬ አያደርጉትም የቡሪካ የሚወዱትም ማለት አሁን ላይ እሱ ያን ደገፍን ምናምን ያን ወደርን ብለው እንትን ባይኖር ይኸው የሚወዱት ብዙ አሉ በነገራችን ላይ ብዙ አሉ የሚወዱት እኔ እንኳ የማውቃቸው የእሱ አያደርጉም ቡሪካን የሚወዱት አያደርጉም የፍቅርዬ አያደርጉም ፈንዱሻ ፋሚሊ ጭራሽ አያደርጉም ያኔ ቡሪክም ሆነ ፍቅርዬም ሆነች ፉፉም ሆነ ፈንዱሻ ፋሚሊዎች ናቸው ገባችሁ አይደል እና ፈንዱሻ ፋሚሊ ፉፉዬን ለማስከፋት ለማስቀናት ብለው ለፍቅርዬና ለቡሪክ አንድ አይነት ልብስ ገዝተው አይልኩም። ይሄ ጥራት ነው ያደረገው። መቼም ከእናንተ ሌላ ጥላት የለንም እኮ እኛ። እውነት ነው ምላችሁ፣ የደመቁ ቤተሰቦች እናንተ ናችሁ። እንዲ እርግጠኛ ነኝ እናንተ ናችሁ። የማትገቡበት እኮ ነገር የላችሁ መኮነት። የምትገቡበት የማትገቡበት ነገር የለም። በቃ ከአይጥ ጉድጓድ እራሱ ቢሆን ትገባላችሁ ማለት ነው። በነገራችን ላይ ሰርፕራይዝ በአበጋዝና በደመቁ ስም የሆነ የአማነ ስሙ ማቴ አው ማቲል ይጠቀምባችሁ ነው። በነገራችን ላይ እሱ የሆነ ነገር በእነሱ ስም ተሰራ ምናምን እያለ ኪስ ይዞ ነበር ማለት ነው። የመዲያም ቀማይ እናንተ፣ የመዲያም ከብቶች፣ የመዲያም ከብቶች ማለት ነው። ያን በእሱ ስም ተሰራ ይልሻል። ያን በእሱ ስም ተሰራ እያለ እየነገደብሽ ነው። በነገራችን ላይ ምን አገባኝ፣ ይነግዱባችሁ። አንቺም በሩታ እየተሰራ በአበጋዝ ተሰራ እያልሽ ትገዣለሽ። ይነግዱባችሁን ከዛ የነሱ ስም ስላለ ብቻ የነሱ ፎቶ ስላለ ብቻ እየገዛሽ ከቤትሽ የማያገለግል ነገር እንኳ ቢሆን ማለት ነው። ፎር ጂዲ ራሱ ቢሆን ወስዴች ከቤትሽ ስትጠቀሚዋለሽ። ጸጥታ ያለሽ ፎር ጂዲ እኮ ይገላል እናንተ ማለት ነው ነው የምላቸው። ፎር ጂዲ ቢሆን ራሳቸውን ትንበላ ተጠቀማቸው በቃ ጸጥ እና የተጠቀሙባቸው ነው ያው ሹክል ባላቸው ብዬ ነው። ምን በእናንተ አልጨክልም። ሁለት እኔ በእናንተ ስለማልጨክል በከሌ ስም ተሰራ በከሌ ተሰራ ምናምን። ቆይ ወደ ፍቅር እየመጣለሁ በከሌ ተሰራ ከሌ ስም ተሰራ በከሌ ስም ተሰራ ብለው ቢያመጡልሽ አንቺን ሊቦልሽ ነው። በቃ ያን ያለ አደለ በእነሱ ስም ተሰራ ካላችሁ ያው የመድያም ከብቶች የዱባዮች ያላችሁ የእነሱ በጎች ማለት ነው። እናንተ ሄዳችሁ ትገዛላችሁ። አላስፈላጊ ነገርም ቢሆን የማትጠቀሙበትም ነገር ይሁን ብቻ የእነሱ ስም ይኖርበት። ሶ ያው እየነገዱባችሁ እየተጠቀሙባችሁ ነው ማለት ነው። ምን አገባኝ ሲቀጥል፣ ለፍቅርዬና ለብሪክ ልብስ የላካችሁት እናንተ ናችሁ። እርግጠኛ ነኝ ሰላም የማትፈልጉት እናንተ ናችሁ። የፍቅርዬ ማደግ በቃ የፍቅርዬ ማደግ ማለት ነው እንቅልፍ ያሳጣችሁ በቃ ስራ ያስፈታችሁ እናንተ ናችሁ። በቃ ይቺ ልጅ ስለምትበልጣችሁ በቃ በሁሉ ነገሯ ስላደገች በቃ እናንተ እንቅልፍ አታችኋል። እንቅልፍ ስላጣችሁ ማለት ነው። ምን ይጠበስ እንግዲህ ፍቅርዬ ማለት ነው። እንግዲህ ደመቁንም ትቦንሳታለች በእርግጥ ደመቁ ብዙ ከብቶች አሏት። የፍቅርዬ ደግሞ ምን ሆናችኋል? በምንም ነገር ትቡን ሳሳለች። በቃ በቁመና በሉ በመልክ በሉ መልክ ከፈጣሪ ነው ሰጥቷታል። ማሻአላ በቃ በአነጋገር ስትበሉ፣ ያቺ ጨበር የመታ እንኳ ራሱ ስትመጣ ውሃ ስትደፋባት ምንድን ጾመኛ ነኝ አለች ጾመኛ ነኝ አለች። ስርዓቷ፣ እርጋቷ፣ ስነ ምግባሯ በጣም ደስ የሚል ነው ፍቅርዬ ማለት እንኳን አይደለም እናንተ የማትረቡ በነገራችን ላይ ኮሚቴ ልሽር አድርጌያቸዋለሁ። እኔ በመልክ በምናምን አልገባም፣ ግን የሆናችሁ በቃ መል ባላችሁ ሮቶ ናችሁ። ደግሞ እንደምን ሆናቸኋል? እኛ ፈንድሻ ፋሚሊ ኮሽን ቀጥቀጥ ያለንን እውነት ነው የምላችሁ፣ እና ነቃ ያለንን ደግሞ እንቅልፍ አይደለንም፣ ከብትም አይደለንም። ጋባችኋል እና ሮቶ ናችሁ። ዝንጀሮ በንትና ዜድነሽ እንዴ በአበጋዝ ጣገብ እንደዚህ አንዲት እዚህ አለች አፏን ያፈነች፣ አንዲት እዚህ ጋ አለች፣ በበጋዝ ጎን ማለት ነው የሆነች ዝንጀሮ የሆነ በቃ እና በመልክ አልገባም ቢሆንም ግን እናንተ ናችሁ ከቤት የመታችሁ የምትሰድቡኝ፣ በጣም ያሳዝናል ይሄ። እናንተ ናችሁ ምድረ ጉፋፊ ማለት ነው። ምን አለ ብትደበቁ ማለት። እኔ የመታችሁ የምትሳደቡ ከሆናችሁ እኔ ስለምላችሁ ስለምተርበ ማለት ሳልፈልግ እኮ ነው። እኔ ማንንም አንቋሻሽ ወይም ማለት አልፈልግም ማንንም ማለት ነው። ሰው ሰው ነው በሰውነቱ አከብረዋለሁ። ግን ከቤት የመቶ የሚሰርበኝ ሰው የእሱ ማንነት ሳውቀው ግን በጣም እንትን የምለው ማለት እና እናንተ ናችሁ። ጎፋ ፊሮቶ ቂጣችሁን ቀንሶ በመጀመሪያ ሽ ቂጥ ያው እያሰረው ነው ያስፈልጋል። እንበል ሌላ ሌላውን ቀንሶ ተደበላለቀ። ደግሞ ገባችሁ አይደለ ቂጣችሁ፣ ምናምን ይሄ ድብልቅልቅ ብሎ ምናምን፣ በጣም የሚደብረው ነት አያስታውቅም እኮ እውነቴን። ይሄ ነው የምላችን የኮሚኒቲ ላይ፣ በተለይ እዚህ ጋር ሁለታችሁ ያላችሁት ማለት ነው ቂጣችሁ ነው። ገባችሁ? ሁለት ነገራችሁ ምንም

በቃ እንከባበር ማለት ነው። እናንተ ካልነካችሁኝ እኔ አልነካችሁም። አልነካችሁም እኮ እኔ። ግን አሁን ለብሪክና ለፍቅርዬ ልብስ የላካችሁት እናንተ ናችሁ። ከእናንተ ውጭ ጥናት የለንም እኛ ገባችሁ አይደለ? እናንተ ናችሁ የፍቅርዬን ሰላም ማትፈልጉ። ፉፉዬን ወንድም እንዴት እንዳሳዘነኝ ማለት ነው። ከባድ እኮ ነው። እናንተ በፍቅር በሚወዳ ሴት ማለት ነው እንደዚህ አይነት ነገር ከእሱ ጋር ነው እንግዲህ ፍቅርዬ ራሱ ይሄ ነገር በእርግጥ አላየሁም ብላለች ፈቲ ማለት ነው ግን እኔ ማሽ የምለብሰው ከፉፉ ጋ ነው እንጂ ሌላ ሰው ጋ ለብሽ አላቅም። እንደዚህ አይነት ነገር መሆኑን በቃ ባልሆነ ብላለች ፍቅርዬ ማለት ግን ሁኗል። የሚገርመው ነገር ኪሴትን ያህል እንዲያታይ ተብላለች ስ ተልኮ ተልኮ እኮ ነት ተልካችሁ ማለት ነው። እናንተ እንዴ ምን አይነት ወራዳ ናችሁ ግን? እንደ ፉፉ እኮ በጣም ነው የሚወዳት ፍቅርዬን። ፍቅርም ተወዳለች አሁን ላይ ያን እንትን ቢሉ ማለት ነው። እና በእሷ እንዲ ደህና እንዲታረቁ ሰላም ወረደ ምናምን ስንል እናንተ አምታችሁ ልብስ ማች ደግሞ ልብሱ አምሮባቸዋል። ቢሆንም ግን ቢሆንም ግን ፍቅርዬ ከፉዬ ጋር ብትለብሰው በጣም የበለጠ ያምራ ማለት ነው። እና የሚወዳትን በጣም የሚወዳትን በጣም ያፈቅራትን ልጅ እንደዚህ ስታደርጉ ለእናንተ ደስታ ነው በቃ አይደል? ሶ ሀፒ ደስተኛ ናችሁ እናንተ ደስተኛ ናችሁ። እንደዚህ አይነት የሰውን ህይወት እየበጠበጡ ደስተኛ መሆን ሲቀጥል ሲቀጣጥል ደግሞ ማለት ነው ማለት ነው ዱባይ ትላንትና በማን ቤት ነው ያየሁት ማለት ነው እናንተ እና በጋዝ እንደመቁ ማለት ነው አብረሽ እና ሩታ ዳኒ እና ጽጌ ምናምን ማለት ሌላ ስራ የላችሁም? ማለት ሌላ ስራ ሻል ያለ ተዝናንታችሁ የሚያዝናና በቃ ዘና ያለ ስራ መስራት አትችሉም እንዴ? ዳኒ አንተ እኮ የተማርክ ልጅ ነህ፣ ስማርት ልጅ፣ አዲስ አበባ ልጅ እኮ ነህ። እንዴት አንድ አይነት ፍቅረኛ ይዞ መጣ ጥሏት ሄደ ተቆረጠች ምናምን ሌላ የላችሁም እንዴ? እና በጋዝ እና ደመቁ እኮ የአበጋዝ እና የደመቁ የቡታ ጅራ አሉ ደግሞ ወንድም ራሱ ይዞ ምናምን ነገር ማለት ነው። የደመቁ እና አብረሽ ናቸው እንደዚህ አይነት ነገር የሚሰሩት ማለት ነው። አፈቀረች፣ ሌላ ይዞ ሴት መጣ፣ ጥሏት ሄደ፣ ቆረጠች፣ ክላስ ተነቃ። እኮ ውሸት እንደምትሰሩ እኮ ዓለም አሁን እኮ በጎቹ፣ ከብቶቹ ማለት ከብቶቹ ራሱ እኮ የእናንተ ከብቶች ያውቃሉ ይሄ ነገር ሁልጊዜ። ማለት አንድ ልጅ አየሁኝ የሆነ የአሜሪካ ዜግነት ይኖራ መሰለኝ ኢትዮጵያ ሆነ ብቻ ይሄ ምንድን ነው? ዩቱበር ነው። አንዴ መስር ይሄዳል፣ አንዴ ሳዑዲ ራሱ መጥቷል፣ ዱባይ፣ ሁሉም ቦታ በቃ እየዞረ ኢትዮጵያ ያሉት ክልላት በሙሉ እየሄደ ዘና ፈታ እያለ ያዝናናል ማለት ነው። ገባ ዘና እያለ በቃ ይሰራል ምናምን ነገር። እነዛ ነው ዩቱበር ማለት በየትኛውም አለም እየዞርክ ማለት ነው። ዝም ብላችሁ ወዳችሁን ከምትሞሉ ማለት ነው። እናንተ እኮ በልቶ ማራት ብቻ ነው ስራችሁ። እነዛ ያኔ የአብሬሽ ሩታ፣ ዳኒ ምናምን ሆናችሁ ማለት ነው ተደበላቃቸው በላቃቸው ትባላላችሁ። በቃ ይሄ ነው የእናንተ ስራ ማለት ነው። የተሻለ ስራ አታውቁም እንዴ? እጭ በጣም ነው የሚያስጠላ። የተሻለ ስራ የላችሁም እናንተ ዘና ብላችሁ ሰውን ዘና የሚያደርግ ዳኒታ ጋር አደርግሃለሁ ማለት ነው። አንተ የተማርክ ልጅ ነህ፣ የአዲስ አበባ ልጅ ነህ። ከነዚህ ጋር ከነዚህ ከነዚህ ዘከረ የረዴ ምር ስር ውሻብራችሁ ግን አንድ አይነት ቀይሩት እስኪ ሙዳችሁን በቃ፣ በሌላ ነገር ሻለ ባለ ነገር ዘና ፈታ በሚያደርግ ነው። ዳኒ ፍቅረኛ ይዞ መጣ ደመቁ የዳኒ ፍቅረኛ ነበረች። አንድ ነገር በቃ አዳዲስ ነገር መሆን አለበት። ሁሉ አንድ አይነት ረዳኒ፣ ምን ሆናሃል? ዳኒ እና ጽጌያ ሸገር ልጆች ስማርቶች እኮ ናችሁ። ለምንድነው ለምንድን ነው እንደዚህ ባልሆነ ነገር ስማችሁን ትምጥጭ። በጣም የሚያስጠላው እን ያቺ ደግሞ ዳኒ ጋ የመጣችው ዘረጦ የሜሪ ዝምድና አለባት መሰለኝ። በጣም ግብዳ ናት ማለት ነው። አረብ ሀገርም ዳይነት ግብዳ ያለው አንቺማ ሌላ ስራ ነው የምትሰሩ፣ አይደል እና በጣም የሚያስጠላው እውነቴን ነው የምላችሁ። ለቡሪክና ለፍቅርዬ ደግሞ ልብስ ምናምን ብላችሁ የላካችሁ ነፍሳችሁ አይማር የተረገማችሁ ናቸው። እውነቴን ነው የምላችሁ ማለት ነው ፉፉዬ እንደት እንዳሳዘነኝ ማለት ነው። መደረግ የሌለብን ነገር የተደረገው፣ ትገረፋላችሁ። እውነቴን ነው የምላችሁ ትገረፋላችሁ። ፍቅርዬ ፎቅ ፎቅ ይታረቃሉ፣ ችግር የለም። ግን ፉፉ አሳዘነኝ። ትናንትና በጣም አሳዘነኝ ማለት እና እንደዚህ አይነት ነገር አታድርጎ። በጣም ያሳፍራሉነት እና ወዳችኋለሁ ሁላችሁንም። ሰላም ፍቅር ለሁሉም ማለት ነው። ከብቶች የማይዟችሁ እንደዚህ አይነት ነገር ግን አታድርጉ። ልብስ የላካችሁት እናንተ ከሆናችሁ ታስራችሁም እናንተ ማትገቡበት የላችሁ እኮ እናንተ ማትገቡበት የላችሁ ዝብላይ ሰው ሰላም የማትወዱ ማለት ነው። ወዳችኋለሁ። ባይዘ ወይም በሌላ ቪዲዮ እስከምንገናኝ ደህና ሁኑ።